አተና አዲስ የሚካሄደው አርስ ኦፍ ኢትዮጵያ የሚሰኘው የጋለሪ ወይም ደግሞ የስነ ጥበብ ውጤቶች የሆኑ የሥነ ስዕል ስራዎች የሚጎበኙ በስፍራ ላይ ነው የምንገኘው። እንግዲህ እንደሚታወቀው አርስ ኦፍ ኢትዮጵያ ላለፉት አምስት ዓመታት የኮሮና ወረርሽኝ ከገባ ጀምሮ እንግዲህ የተወሰኑ ክፍተቶች ኖረው ሳይቀርብ ቆይቶ እንግዲህ በዚህ አመት ባሳለፍነው ሁለት ቀናት ጀምሮ አሁን ደግሞ እንደገና ለእይታ በቅቷል። 12 አመት በተከታታይ ሲጎበኝ ሲታይ የነበረው አድስ ኦፍ ኢትዮጵያ የስዕል ውጤት ደግሞ በዚህ አመት እንደገና ሊጎበኝ መጥቷል። ከሶስት መቶ በላይ የሚሆኑ የስዕል ውጤቶች የሚገኙበት ይህ አውደሬ ዛሬ ደግሞ ምን ምን የስራ ውጤቶች አሉ የሚለውን እየተዘዋወርን ልንቃኝ እዚህ ተገኝተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ ከወዲሁ በአክብሮት ጋብዛለህኝ። አብራችሁን ሆኑ። አርቶፍ ኢትዮጵያ ከ2008 ጀምሮ እስካሁን ድረስ ለ12ኛ ጊዜ ነው የምናሳየው። በመሀል ግን ከአምስት ዓመት የኮቪድ በመሀል አላረግንም ነበር። ስንጀምር በ8 ሰዓሊያን ነው። እያደገ 30፣ 40፣ 50፣ 60 ብሎ አሁን 62 ላይ ና ማለት 62 ሰዓሊያን በየጊዜው ስናቀርብ እድገቱ እየጨመረ እየጨመረ በመምጣቱ ትልቅ ደስታ እና ቁም ነገር ያዘለ የሀገራችንን የጥበብ እድገት የት ጋ እንዳለ ለመናገር ያስችለን ነው። አንጋፋ ሰዓሊያኖች ከዚህ በፊት እንደ አለ ፈለገ ሰላም ሎሬት ሜትር አርቲስት አፈወርቅ ተክሌ፣ ታደሰ በላይነ፣ ወርቁ ጎሹ፣ ወርቁ ማሞ፣ አብድራማን ማመድ ሸሪፍ፣ እነኛ አስተማሪዎቻችን ያስተማሩንን ትምህርት ከነሱ ቀጥሎ ደግሞ የታወቁት የኢትዮጵያ ልጆች ዘሪውን፣ የትምጌታ፣ ተሾመ በቀለ፣ ጥበበ ተርፋ ዮሐንስ ገዳሙ እነኚህ አይነተኛ ሰዎች ናቸው። ስንጀምር ከዛ እንደ ታደስ መስፍን፣ እውቁ ኢትዮጵያ ሳሊ፣ እነ ጌታሁን እሸቱ፣ ጥሩነ ደስታ፣ ጎስ አዲስት፣ አዲስ ዓለም፣ እነ ቅድስት አሁንም የምትሳተፈች እና ወጣት ሰዓሊያን እነ መሪ ኮከብ ስንጀምር የነበሩ ብዙ እነ ዳንኤል ታዬ የሚረሱ አይደለም። 1969 በኢትዮጵያን አቆጣጠር ከአዲስ አበባ ስነ ጥዋብ ትምህርት የተመረኩ። ከዛ በኋላ ሁለት ዓመት ሀገር ፍቅር ሰራው ስቴጅ ዲዛይን ዲፓርትመንት ስዕል ክፍል። ከዛ ወደ ውጭ ሀገር ለሰባት ዓመት ሄድኩ። በሴንት ፒተርበርግ እዛ ከፍተኛ ማዕረግ ተመርቄ በ19 በፈረንጆ 86 ነው የተመጣሁት። ከዛ በቀጥታ በመጣው በአራት ወሬ የኢትዮጵያን ቱሪስት ንግድ ስራ ድርጅት በተለያየ ሙያ ላይ በተለያየ ኃላፊነት ላይ ከተራ ሰራተኝነት እስከ ዋና የስነ ጥበብ አማካሪነት አገልግዬ በ1996 በፈረንጆቹ አቆጣጠር ኢህአዲግ በገባ በስንተኛው በሶስተኛው አራተኛው ዓመት ይመስለኛል። ይሄን ድል መጠቀም አለብኝ፣ ምክንያቱም ማንም ሰው አንድ ቦታ ብቻ ከሚሆን የሚል እንትንም ስለነበር ያንን ለራሴ ራሴ ቢሆን ቢሆንቢል የስቱዲዮ አርቲስት ከዛ ጀምሮ እስካሁን ድረስ ሉልሰገረታ እንግዲህ እንዲህ ነው እና እኔ እድለኛ ነኝ የምለው በተለይ ይሄ አርት ኦፍ ኢትዮጵያ የተመሰረተው በእኔና በሚስተር ማኒንጎፍ ነው። እነሳቸው ብዙ ዓላማ ነበራቸው። ጥሩ መሰረታ ሲዘውን ይሄንን ከማኔጅመንቱ ጋራ ከአርት ቲሙ ጋራ አገናኝተው እንደዚህ የመሰለ ነገር ኮንቲኒየስሊ እንደዚህ አይነት የሙያ ኤግዚቢሽን እኔ እስካሁን ድረስ አላጋጠመኝም ከኛ በስተቀር። ስለዚህ የዛ ምክንያት መሆን ከዚህ የበለጠ ደስታ ምንም እና ም ቨሪ ሃፒ አሁንም ያለሁት በስቱዲዮ አርቲስትነት ነው። ከስራዎቹ መካከል ደግሞ እዚህኛው ጋር መተናል። ለየት ያለ ነገር ነው ያየሁበት፣ የአርበኝነት ምስል ይታያል። ከዛ ደግሞ ማይ ሂሮ የሚል ታይትል ተሰጥቶታል። እስኪ ማን ናቸው እንግዲህ አንድ ስዕል ለመረዳት ወይም ደግሞ አንድ ሰዓሊ ሲሰራ ምን ያህል ሊያስተምርበት ሊናገርበት ሊያሳይበት የሚችለው እንዴት ሆኖ ቢገኝ ነው ነው የዚህ ስዕል ምክንያት። የዚህ የአርት ኦፍ ኢትዮጵያ መስራችና ጠንሳሽ የነበሩት ሚስተር ጃን ፒየር ማኒንጎፍ ይባላሉ። ኢትዮጵያንም በደንብ ይወዳሉ። ከሞቱም በኋላ ኢትዮጵያ ውስጥ ነው የተቀበሩት። እዚህ ጋር ኤኦኢ ይላል። ኤኦኢ ማለት አርት ኦፍ ኢትዮጵያ ነው ሀያ ዜሮ ስምንት የጀመርንበት ነው አርት ኦፍ ኢትዮጵያን። ሀያ አስራ አራት እሱ ያረፈበት ነው። እና በዛ ምክንያት የሚወደው ነገር ላፕቶፕ ይወዳል፣ ሰዓት ይወዳል። የኛን ስራ በሚገባ የሰራና የታደገን ሰው ነው። ለአስራ ሁለት አመታት በዚሁ ስፍራ ላይ በተለያዩ ሰዎች፣ የውጭ ዜጋዎች እንዲሁም ደግሞ ከኢትዮጵያም ከአራቱ ክፍሉ የሚመጡ ጎብኚዎች እየመጡ ያዩታል። ይሄንን ጋለሪ ከተቀዛቀዘ ወዲህ እንደገና ደግሞ ሲጀመር የሰውስ ኢንጌጅመንት ምን ይመስላል የነበረው የሰው ብዛት ደስታ ልንገርሽ አልችልም። ምክንያቱም አምስት ዓመት ቆመን ነበር። በፊት ላይ ሰው ቋሚ አንድ ስራው አድርጎ የመስራት ነገሩ ያን ያህል አልነበረም፣ የመጠቀሙ በአርት ስራ ላይ ሰው እንዴት መኖር ይችላል የሚለው ነገር የሰዓሊያን ቁጥር አሁን ላይ ደግሞ በተወሰነም ያህል እየጨመረ ነው። እንዲሁም ደግሞ ጥበቡም ሰፋ ተደርጎ በተለያየ መንገድ፣ በፊት ላይ በምናየው መንገድ ብቻ ሳይሆን በተለያየ መንገድ እየመጣ ነው እና ተመልካቹ ብቻ ሳይሆን ሰዓሊያንስ እንደገና ደግሞ የሰው ልጅ አንድ የስነ ጥበብ መንገድ አንድ የስራ መንገድ የመሆኑስ ነገር ከበፊቱ ጋር ባንጻራሉ እንዴት ነው ቱ ቢሆነስት እዚሁ እንደው እግዚአብሔር ይመስገንና አርቶፍ ኢትዮጵያ ከተመሰረተው ወዲህ ብዙ ሰዓሊያን ራሳቸውን ችሏል። መንገድ ነው የሆነው። ራሳቸውን የቻሉ አሉ፣ ቤት የገዙ አሉ፣ መኪና የገዙ አሉ። ራሳቸውን እንትን ያረቋሉ ወደ ውጭ ሀገር ይሄደዋሉ። ይሄ ቀላል ነገር አይደለም። ይሄ በመሰራቱ ይሄ በመጀመሩ ነው። እውነቴን ነው፣ እንደው ምርምር የሚያስፈልገው ነገር ነበረ። ምንም ማንም በትክክል አይቶ ዞር ነው እንጂ ምንም እንደዚህ እንትን አይደለም። ይሄ ትልቅ እገዛ ነው። ሰዓሊውን በደንብ ሰርቷል። በጣም ለፍቷል። የሥነ ጥበብ እድገትን ከፍ ለማድረግ የዚህ የአርቶፍ ኢትዮጵያ ይሸራተን ቤቢናል ቀላል አይደለም። እንግዲህ በመጀመሪያ እግዚአብሔርን ነ ማመሰግነው ለዚህ አድርሶናል። አሁን የሚቀጥለውን እንግዲህ እሱ ያዘጋጅልን ምን እንደሚሆን አናውቅም። መቼ እንደሚሆንም አናውቅም። አይሆፕ እንግዲህ የሚቀጥለውን አዲሱ ማኔጅመንት ያከናውናል የሚል እምነት አለኝ። በተረፈ ግን የሳሊውን ብርታት አሁንም ጠይቃለሁ። በአንድነት በልዩነት ጥሩ ነገር ሰርተን ማቅረቡ ይቻላል። አለበለዚያ ፉክክር ከሆነ ስራ የለም። ፉክክር ሳይሆን እኔ በልጥ አንተ በልጥ ሳይሆን በመነጋገር እናንተ በዚህ ጋር እኔ በዚህ ጋር እኛ በዚህ ጋር የሚለው ነገር መምጣት መቻል አለበት። ለሚቀጥለው በተለያየ መንገድ በሌላ ጥሩ ዝግጅት እንደምንገናኝ እምነቴ ነው። ለመጎብኘት መጥቼ ነው የተገናኘ ነው። ከዚህ በፊትም አይቼ አውቃለሁኝ። መጥቼ ያው የስዕል ስራዎች አድናቂ ነኝ። ይሄ ደግሞ በጣም ብዙ ሰዓሊዎች በአንድ ቦታ ላይ የተለያዩ ስራዎችን የሚያሳዩበት ስለሆነ ለስዕል አፍቃሪው መጥቶ ለመጎብኘት የተለያዩ ሰዓሊዎችንም ስራ ለማየት በጣም አሪፍ አጋጣሚ ነው እና አሁንም እንዳያልፈኝ ብዬ ነው ዛሬ የመጣሁትና በጣም ነው የሚያምረው። በጣም በጣም ነው ደስ የሚለው። የአሳሳል ጥበባቸውም እንደዚሁ እንደ ሰዓሌዎቹ መብዛት ያህል የአሳሳል ጥበባቸውም በጣም የተለያየ ነው። በቀለምም ብናይ ታሪካዊ ሁኔታዎች፣ ተስፋን የሚያሳዩ በጣም ብዙ አይነት የስዕል ስራዎች ነው ያየሁት እና በጣም ነው ደስ ያለኝ። አሁን እዚህ ጋር ያለሁበት ራሱ አሁን ከተሞች በልማትም ይሁን በለውጥ ሂደት ላይ ናቸው ያሉት። ነባር ከተሞችን በእንዲህ አይነት መልኩ ሰርቶ ማሳየት በራሱ የስዕል ስራ በእርግጥ ፈጠራ ነው። በብናብ ነው የሚሰራው ግን ደግሞ ያለው እውነታውንም ደግሞ ወደ ሌላ በማሸጋገር ለቀጣዩ ትውልድን በማሸጋገር በጣም ምን ያህል ትልቅ ሚና እንደሚጫወት ነው የሚያሳየውና ፒያሳ ምን ትመስል ነበረ ለሚል ሰው ይህን ስዕል የገዛ ሰውን በጣም የታደለ ሰው ነው ነው የምለው። በጣም በጣም ዲቴል ነው እያንዳንዱ ነገር፣ ሱቆቹ፣ ብቲ ባክግራውንድ ያሉት ቤቶች ብቲና አሁን ይህንን ስዕል ይዞ የሄደ ሰው በጣም እድለኛ ነው እና አሁን በዘፈንም ካየሽ ወአዲስ አበባ ወአራዳ ሆይ ይባላል በስዕል ደግሞ በዚህ መልኩ አሁን የተጠቀማቸው፣ አርቱ ራሱ ይሄ ሚክስድ አርት የሚባለው ነገር መሰለኝ ፎቶም አለው ብዙ አይነት ነገር የተጠቀመውና በእንዲህ አይነት መልኩ ደግሞ መቀመጡ ትልቅ ነገር ነው። ታሪክንም ማሸጋገር ነው። ለምን ሰው አንዱ ማንነታችን መገለጫ የኖርንበት አካባቢም ጭምር ነው። እድገታችን ከየት ወዴት የሚለውንም ነገር አንዱ የሚያሳይ ስለሆነ እንዲህ አይነት ስራዎች የቀረቡበት ስለሆነ በጣም ነው የወደድኩት። ብዙ የወደድኳቸው ማቀፍ የፈለግኳቸው መንካት የፈለኳቸው ፎቶዎች አሉ እዚህ ውስጥና በጣም ደስ የሚል ነው ወድጃለሁ በጣም እንግዲህ የስዕል ስራ ያው አርት ነው ጥበብ ነው የሚሰራው አለ የሚያደንቀው ደግሞ አለ ትጎበኝና ለመንፈስ እርካታ ነው በነገሮች ላይ እንደ ቴራፒም ነው አሁን ሰዎች ከአእምሮ ጤና ጋር በተያያዘ የሆነ አይነት ችግር ውስጥም ሲኖሩ እንዲህ አይነት ጋለሪዎች አካባቢ ወይም ኤግዚቢሽኖችም ሲኖሩ ሄደው ቢያዩ በጣም ይበረታታል። ለምን መንፈስን ያረጋጋል፣ ያለባቸውን የስሜት ለውጥ በተለይ ካምሮ ጤና ጋርም እንደ ቴራፒ ሆኖ አሁን ላይ ዓለም ላይ በደንብ ጥቅም ላይ ይውላል እና በኛ ሀገር ቋሚ ጋለሪዎች አሉ። አሁን በጣም ለውጥ አለ። እንዲህ አይነት ኤግዚቢሽኖችም ደግሞ ሲዘጋጁ ሄዶ ማየቱ ጥቅም አለው ማለት ነው። ገዝቶ ቤት መሄድ በጣም እድለኝነት ነው። እንደምናውቀው አሁን በጣም እየተወደዱ ነው የሥዕል ስራዎች። ያም ሆኖ ግን መተሽ ደግሞ አይተሽ ያረጋጋል ሰላም ይሰጣል እንድትመራመር ያደርግሻል። አንዳንዴ ቀረብ ራቅ እያልሽ ታያለሽ። ከምን አንጻር ነው ራሱ ሰዓሊው ያየው። ታይትል የተሰጣቸው አሉ ርዕስ ያልወጣላቸውም አሉ። በራሱሽ በራሱሽም የሆነ ነገር ለመግለጽ ትሞክሪያለሽ። ያንንም ስታይ ምን ለማለት ፈልጎ ነው የሚለውን እና ብዙም የሚያመራምር ነገር አለው። እኔ ጊዜን ከማሳለፊያነት ከዛም ባሻገር በጣም ትልቅ ጠቀሜታ አለው ስዕል እንደዛ ነው እኔ የማየውና ጋሌሮቹ አካባቢ አሁን ሻይ ቡናም እያልሽ ጭምር በእንዲህ አይነቱ ሁኔታ ውስጥ መከባቢ ኤንቫይሮመንቱ ራሱ በጣም ደስ ይላል። ያንን የሚያደርጉ ሰዎችም አሉ፣ ግን ቢጨምር እንዳልኩ ከዚህ ከአእምሮ ጤና ከሜንታል ሄልዝ ጋርም ተያይዞ ሰው እንደ አማራጭ ቢያዩ እኔ በጣም አዋጪ ነው ነው የምለው ይሄ የስዕል ስራዎችን ጋሌሪዎቹ መጎብኝ ፖንታሊዝም ወይንም በነጥቦች የተሰራ ቴክኒክ ሲሆን በነጥቦችን በመጠቀም የሰሯቸው ድር ቢያብር አንበሳ ያስር የሚል ሀሳብ ከአባቶቻችን የሚባል አባባል አለ እና ነጥብ በነገራችን ላይ ለአንድ ነገር መሰረት ነች ብዬ አምናለው። መጨረሻም መጀመሪያም ነው። አለምን ልንዞር በንፈልግ ከነበርንባት ነጥብ ተነስተን ነው ዞርን እዛ ቦታ ላይ የምንገኘው። ሌሎች በየትኛውም ሙያ ላይ ብትሄጂ አንድ አይነት ሀሳብ ነው ያለው ብዬ አስባለሁ። ተማሪ ያለው ልጅ ሆኜ ጭምር ብዙ ጊዜ ከሌላው ነገር ይልቅ እሱ ላይ ሳሳልፍ ብዙ ሰዓት ወስድ ነበር። የመጨረሻውን ባለፈው ክፍተት የተፈጠረ አካባቢ ላይ የመጨረሻውን ተሳትፍ ያለሁኝ ከዛን አሁን ላይ ሁለተኛ ነው። ባለፉት 12 ጊዜ ራሱ ሲታዩ ከኔ በፊት በነበሩት ሰዓሊዎች ብዙ ነገሮችን እንዲገለጥላቸው አድርገዋል። በኮኔክሽን ደረጃ በተለያየ ነገሮች ትልቅ ጥቅም ያለውና ስዕል እንዲከበር እሰየው ነው። አሁን ያለንበት ደረጃ ከበፊቶች ትላልቅ መምህራኖችን ጭንጭምር ስናወራ አሁን ላይ የትየለሌ ልዩነት ያለ ነገር ብዙ እድሎች ተጻጽፈሽም የተለያየ አይነት ነገሮች የምታደርግባቸው ነገሮች አሉ።